ተፈራ የነበረውን የባህር በርን አጀንዳ ጉዳይ ብላ እንዳዲስ ወደፊት ለፊት በማምጣት ዛሬ ከግብ ለማድረስ ስለመቃረቧ እየተነገረ ነው። ለመሆኑ የእስካሁን ሂደትና የኢትዮጵያ ፍላጎት ምን ይመስላል? በዚህ ጉዳይ ላይ እንግዳ ጋብዘናል። እንግዳችን አቶ ሰለሞን ተፈራ ይባላሉ። የፖለቲካል ሳይንስ ምሁር ናቸው። ከሳቸው ጋር ወደማደርገው ጥቂት ቆይታ ነው የማሸጋግራችሁ። አብራችሁን ቆዩ። ሰለሞን እንኳን ደህና መጡ። እንኳን የመጀመሪያ ጥያቄን የማደርገው እንግዲህ ኢትዮጵያ የህልውና ጉዳይ ነው ብላለች የባህር በርን እንዲም ካለች በኋላ አጀንዳ ካደረገችም ወራቶች ተቆጥሯል። እና እስካሁን ያለውን ሂደት እንዴት ይገመገሙታል? ጥሩ ጥያቄ ነው። የመጀመሪያው አጠቃላይ የኢትዮጵያ ህዝብ አሁን ባለው ነባራዊ ሁኔታ ወደ 70 ፐርሰንት አካባቢ ወጣት ነው። ይህ ወጣት በኢህአዴግ ዘመን የነበሩ ወጣቶች ናቸው እና በዛ ጊዜ በፍጹም የባህር በር ጉዳይ መጠየቅ እንደ ወንጀል የሚቆጠርበት ነው። አሁን ያለ ትውልድ በዚህ በአጭር ጊዜ ውስጥ ኢትዮጵያ ባህር በር ያጣችበት የታሪክም የህግም ስህተት እንደሆነ ሙሉ ሙሉ ተረዳበትና አንድ ድምዳሜ የመጡበት ሂደት የተፈጠረበት አለ ማለት ነው። ሁለተኛ ኢትዮጵያ ያለ ባህር በር በፍጹም ህልው ሆኖ መቀጠል እንደማይችል በተለይ አሁን ባለው የዓለም የፖለቲካ ነባራዊ ሁኔታ፣ የአፍሪካ ፖለቲካ ነባራዊ ሁኔታ እንደዚሁም የኢትዮጵያ የሕዝብ ፍላጎት እና ያለው በቀጠና ያለው እንቅስቃሴ ለኢትዮጵያ በጣም የህልውና ጉዳይ መሆኑን አጠቃላይ የኢትዮጵያ ሕዝብ ሙሉ በሙሉ የተረዱበት እና በዛም አንድ አቋም የያዙበት ኢቭን አሁን በዚህ ጊዜ ኢትዮጵያን ትፈልጋለ ወይስ ባርበርን ትፈልጋለ ተብሎ የምነሳ ኢኩቪለንት የምነሳበት ጥያቄ ነው። ወይም ባርበርን ኢትዮጵያን የማትፈልግ ከሆነ ባርበርን አልፈልግ የሚል አቋም የምትመልስበት ደረጃ ደርሰናል። ማለት ሶ ሶስተኛ አሁን ባለው ነባራን ሁኔታ የዓለም አቀፍ ማህበረሰብ የኢትዮጵያ ባህር በር ጉዳይ እንደሚያስፈልግ አሁን ያለው የኢትዮጵያ ህዝብን ፍላጎትን በግልጽ እየተረዱበትና በዛም ደግሞ የዓለም አቀፍ ማህበረሰብ በተብሩ መንግስታት ጭምር እና በቬቶ ፓወር ያላቸው ሀገሮች ይህን ድጋፍ እየሰጡና በትክክል ኢትዮጵያ በዚሁ በሰላዊ መንገድ መቀጠል እንዳለበት እና የኢትዮጵያ ባህር በር ጉዳይ እንደሚያስፈልግ ድብደባ የደረሱበት እና ዳይሬክት ወይም ደግሞ ዳይሬክት ሊም ድጋፍ ይሰጡ ያለብት ደረጃ ነው ያለው ማለት ነው። በጣም ጥሩ። ከዚህ ውጭ እንግዲህ የህልውናዊ ጉዳይ ነው ብትልም ኢትዮጵያ ጠቅላይ ሚኒስትር ዶክተር ዐቢይ አሕመድ ከጥቂት ቀናት በፊት በህዝብ ተወካዮች ምክር ቤት ቀርቦ ለተነሱላቸው ጥያቄዎች ሲመልሱ፣ ዛሬም ቢሆን አሸማግሉን ብሎ ለተለያዩ ሀገራት እንግዲህ ጥሪ አቅርቧል። ይህንን ስንመለከት የኢትዮጵያን በቀጠናው እንዲሁም ደግሞ የባህር በሩንም ለማግኘት እያደረገች ያለችውን የሰላም ፍላጎት በምን ያህል ደረጃ ያሳያል ብሎ ያስባሉ? ጥሩ ጥያቄ ነው። በተለይ በክብር ጠቅላይ ሚኒስትር የሚመራው መንግስት ወይም ደግሞ የመደመር መንግስት ግልጽ አቋም ነው ያለው። እሱም በመደመር እሳቢ የሚመራበት በተለይ አብሮ የማደግ ወንድማሞችና የተማዎችን የመጠናከር በተለይ ለጎረቤት ሀገሮች ክብር መስጠት እና ያለውን ተፈጥሮ ሀብት በጋራ የመጠቀም እሳቤ ይዞ እንደምንንቀሳቀሱ በተለያየ ጊዜ ሲገልጹ ነበረ። በዛ መሪም የተራመዱ እንደሆነ በተለያየ አጋጣሚ ሲገለጽ የቆየ ጉዳይ ነው። ስለዚህ በዚህ ዙራ ኢትዮጵያ በተለይ ሰጥቶ መቀበል መሪ ጊቭ እንደ ቴክማል ና የተለያዩ ኦፕሽኖችን አማራቾች ልታቀርብ ነበረ። እነዚህ አማራጮች በተለይ ጎረቤት ሀገሮች ኤርትራን ጨምረው ያላችሁን ተፈጥሮ ሀብት ጊቭ እንደቴክ እንደሰጡና የጋራ ሼር እንዲያደረጉ በተለይ ግልጽ ሲገዙ ነበረ። በተለይ በ2010 አካባቢ ኮርት ጠቅላይ ሚኒስትሩ ስልጣን የመጡበት ጊዜ በዛው በተለይ እንደ አሰብ አይነትን በጋራ መጠቀም እንዳለበትና የጋራ እድገት የጋራ ብልጽግና ሊያመጣ እንደሚችል በተለይ ጊዜ ሲያገዙ ነበረ። ለአለም አቀፍ ማህበረሰብን ይህ ሲያሳውቁ ነበረ። ኢቭን ይሄ ብቻ አይደለም ያለውን ያለውን ተፈጥሮ ሀብት ብቻ ማቀበል ብቻ ሳይሆን አሁን ኢትዮጵያ የተለያዩ ጉዙ ፕሮጀክቶች አሉ። ለምሳሌ እንደ አየር መንገድ አላት፣ ኢትዮ ቴሌኮም አላት። እነዚህ ፕሮጀክቶቹን እዛ ውስጥ በሼር መልክ እንዲሳተፉ እና እሷ ደግሞ የሌሎች የጎረቤት ሀገሮች ደግሞ ባህር በር ኢትዮጵያ ወደ አክስ የምታደረግበት በር እንደሚከፍትበት ጥያቄ ሲያቀርብ ነበረው። ነገር ግን ይህን ጥያቄ ድኔ በማድረግ ወይም ደግሞ አልቀበልም በማለት የጎረቤት ተባባሪ የሆኑ ሀገሮች አሉ። አሁን የኢትዮጵያ ጥያቄ ከዛው ወደ ባለቤትነት አልፎ ዋና ጥያቄ አክሰስ የማድረግ ነው። አክሰስ ለማድረግ ደግሞ የኢትዮጵያ ህልውና ጉዳይ እንደሆነ በተደጋጋሚ ሲገለጽ ነበረ። ይህን አቺቭ ለማድረግ ኢትዮጵያ አሁንም ያላት ግልጽ አቋም ልክ ቅድም እንዳልኩ በሳቸው የሚመራው መንግስት የመደመር መንግስት ነው። በአንድነት በመተባበርና ያለው ተፈጥሮ ሀብት በጋራ መጠቀም ነው። ይህን አልቀበልም ያለው መንግስት ጎረቤት ሀገሮች ኢቭን ሌሎች የዓለም ማህበረሰብ እንዳያሸማግሉ ንጎሼት እንዳያደርጉ እንዳያስማሙ ጥሪ ሲያደረግን የነበሩ ገልጿል እና ክብር ጠቅላይ ሚኒስትር ይህም ተጨባጭ መረጃዎች የሚያሳዩት በ2010 አካባቢ በኢሳያስ ወደ አዲስ አበባ ሲመጣ በግልጽ እኔና ኢሳያስ ሼር የምናደርገው ወይም ደግሞ በጋራ የምናለማው አሰብ ብሎ ሲገልጹ ነበረ። ይሄ ምንድን ነው ማጠቃላይ የሚያሳየው የኢትዮጵያ መንግስት ኢትዮጵያም ኢትዮጵያ የጋራ ግልጽ አቋም እንዳለት እና በተለይ የጎረቤት ሀገሮች አብሮ የማደግ እና የኢኮኖሚክ ትራንስፎርሜሽን የማምጣት የውህደት የኢኮኖሚ ውህደት የፖለቲካ ውህደት ለማምጣት ከፍተኛ ጥረት ሲያደርግ ነበረው። ይሄን የሚያሳየው በግልጽ የተለያዩ ኦፕሽኖችን አቅርቧል። አሁን ደግሞ ኢትዮጵያን ያቀረበችው አማራጮቹን በጎ ምላሽ ስላላገኘ ሌሎች ሀገሮች ጣልቃ ገብቶ ይሄን በጎ ምላሽ እንዲሰጥ እና የአፍሪካ ቀንድ አብሮ የማደግን አብሮ መተባበርን በሰላም ዙራ በኢኮኖሚ ዙራ ፖለቲካ ዙራ በጋራ እንዲያርጉ የተለያዩ ጥሪ እንዲያደርጉ አስቀምጣ ማ ክብር ጠቃሚ። ይሄ ደግሞ አበረታች ጉዳይ ነው። ኢትዮጵያን ለሰላም ያላት ለጎረቤት ሀገራት ያላትን ቁርጠኝነት የሚያሳይ ተግባር ብዬ ወስዳለሁ። የፖለቲካ ሳይንስ ምሁር አቶ ሰለሞን ተፈራ ለጊዜወት እናመሰግናለን። እናመሰግናል።